መንግስት በኢንዱስትሪ ዘርፍ ያሉ ችግሮችን ለማቃለል የተለያዩ እርምጃዎችን እየወሰደ ሲሆን ከዚህም አንዱ ከሁለት ዓመት በፊት የተጀመረው የኢትዮጵያ ታምርት ሀገራዊ ንቅናቄ አንዱ ነው። ንቅናቄው የሀገር ውስጥ ኢንዱስትሪዎችን የማምረት አቅም በማሳደግ ረገድ እንዲሁም የኢንዱስትሪ ዘርፍ በኢትዮጵያ ኢኮኖሚ ውስጥ አስተዋጽኦ ወደ ማበረከት እንዲሸጋገር አይተካ ሚናን በመጫወት ላይ ይገኛል። ንቅናቄው በአማራ ክልል የአዊ ብሔረሰብ አስተዳደር ዞን ያለውን ፀጋዎች አውጥቶ እንዲያስተዋውቅ በር መክፈቱንም በአስተዳደሩ በኢንቨስትመንት ዘርፍ የተሰማሩ ባለሀብቶች ይናገራሉ። አሁን እዚህ ሀብት ሀብታችን ነው። ምርቶቻችን ናቸው። የዛሬ ስንት ዓመት ከአምስት ዓመት ከሰባት ዓመት በፊት እነዚህ ምርቶች አልነበሩ፣ ግን አሁን ባለው ባለ ሀብትና አሁን ባለው አመራር እጥረት ወይም ባለሙያ እጥረት የመጡ ሀብቶች ናቸው። ስለዚህ የማህበረሰቡን ጭምር ድጋፍ ተጨምሮለት ነው እነዚህን ሀብቶች ልናገኝ ቻልነውና እነዚህን ምርቶች ያላየናቸውን ያላወቅናቸውን ምርቶች እዚህ በማየት የራሱ እጅግ በጣም ተደስቻለሁ። ባለሀብቶቹ መድረኩ በኢንቨስትመንት ዘርፉ ላይ የሚያጋጥሙ ተግዳሮቶችን ለመፍታት ወሳኝ መሆኑንም እንዲሁም ባለሀብቱ እርስ በርስ እንዲተዋወቅና የገበያ ትስስር እንዲፈጠር እድልን እንደሚሰጥ ገልጸው ተጠናክሮ እንዲቀጥል ጠይቀዋል። ዛሬ መጥቼ ተገኘች ይቸግረኝ የነበረውን የጥሬ ሀብት ግኝት እዚሁ ፎረም ላይ ከተገኘው ደንበኛ ጋራ ተነጋግሬ ተስማምቻለሁ። ስለዚህ እርስ በርስ ከማስተዋወቅ አንጻር፣ ኢንቨስትመንቱን ከማነቃቃት አንጻር ከፍተኛ አስተዋጽኦ ይኖረዋል ብዬ ገምታለሁ። ዶ በአመት ሁለት ጊዜ ቢሆን እኔ በእኔ ለራሴ ደስ ይለኛል። ተከታታይ ያለው መድረክ እያያዝና የኢትዮጵያን ኢትዮጵያ ታምርት፣ እኛም ንሸምት የሚለው መድረክ ሁሌም ቢኖር የሚል አስተያየት ነው ያለኝ። እንደ አዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴድሮስ እንዳለ ገለጻ የኢትዮጵያ ታምርት ንቅናቄ በዞኑ የማኒፋክቸሪንግ እና የአገልግሎት ዘርፉን አነቃቅቷል። ኢትዮጵያ ታምርት ንቅናቄ ከመጣ በኋላ ጅባራን ወስዶ ማየት ይቻላል። ባለፉት ጊዜያት ያልነበሩ ማኒፋክቸሪንግ አገልግሎት ዘርፍም ኢንቨስትመንቶች አሁን ተስፋ በሚሰጥ ሁኔታ ወደ ስራ የተገቡበት ሁኔታ ነው ያለው። ግለቱን ጠብቆ የበለጠ ኢንቨስትመንቱን እያሰፉ እያስፋፉ የኢንቨስትመንት ተመራጭ አካባቢ ማድረግ ላይ የቀረቡለት። በሌላ በኩል በኢንቨስትመንቱ ላይ የሚስተዋሉ ማነቆችን ለመፍታትና ምርትና ምርታማነትን ለማሳደግ ከሚመለከታቸው አካላት ጋር ከሰሞኑ የንቅናቄ መድረክ መካሄዱ የተጠቀሰ ሲሆን በዚህም የነበሩ ስንነቶችን ለመፍታት ችግሮች ተለይተዋል። ብሔረሰብ አስተዳደሩን ለኢንቨስትመንት ተመራጭ በማድረግ ሂደት የውሳኔ ዳተኝነቶች እንዳለ አይተናል። ቦታ ቀድሞ አለማዘጋጀት እንዳለ አይተናል እና በጥቅሉ የአካባቢውን ጸጋ በውል ለይተው ኢንቨስትመንትን በማስፋፋት ሂደት በየደረጃው ባለ ፈጻሚ አካል ላይ ችግሮች እንዳሉ አይተናል። ባለሀብቱ ላይም እንደዚሁ ቦታ ወስዶ አለማልማት፣ ወደ ልማት የገቡ ኢንቨስትመንቶችም ቶሎ በተቀመጠላቸው የጊዜ ገደብ አለመጠናቀቅ እና መሰል ችግሮች አሉ። በመንግስት በኩልም በባለሀብቱ በኩልም ያሉትን ጉድለቶች በውል ለይተን ለቀጣይ ይሄንን ሊያስተካክል በሚችል አግባብ ተገቢ ድምዳሜ ላይ ደርሰናል ማለት ነው። የዞኑ ባለሀብቶች በስራቸው ሂደት የክልሉ ድጋፍ እንዳልተለያቸው ገልጸው፣ ሆኖም በተሰማሩበት የስራ ዘርፍ የተሻለ ውጤት እንዳያስመዘግቡ ማነቆ የሆነባቸውን የመሰረተ ልማት ችግር እንዲፈታላቸው ጠይቀዋል። ማመሰግነው። አንደኛ የኢንዱስትሪ ኢንቨስትመንት ቢሮ ከአቅሙ በላይ የሆነን ነገር ካልሆነ መስተቀር በጣም ይደግፋል። የምንጠይቃቸው ጠይቃቸው ጥያቄዎች አሁን ለምሳሌ በአብዛኛው መብራት ላይ ነው፣ መሬት ላይ ነው ያለው። የሚችለውን ያህል ይሄዳል፣ ግን ከዚህ በበለጠ ደግሞ በአብዛኛው የባለሀብቱን ጥያቄ መሰረት በማድረግ ምላሽ መስጠት አለበት። ባንክ ብር ወስደው ማሽን ከውጭ አስመጥተው የባንኩ ወለድ እየታሰበባቸው በመብራት ኃይል ምክንያት ከመጋዘናቸው ላይ ቆልፎ ያስቀመጡ ጓደኞች አሉ። ይህንን መንግስት ከፍተኛ ርብርብ አድርጎ ሳብስቴሽኑ ተሰርቶ ወደ ምርት ማምረት ቢገባ የስራ እድል ፈጠራውም የኢንቨስትመንት ንቅናቄውም ከምንጠብቀው በላይ እድገት ምርታ ያሳያል ብዬ እገምታለሁ። የአካባቢውን ጸጋዎች ለማስተዋወቅ አዳዲስ ኢንቨስትመንትን ለመሳብ እንዲሁም በዘርፉ ያጋጠመውን ተግዳሮቶች ለመፍታት እየተሰራ መሆኑም ተነስቷል። የመጀመሪያው ጉዳይ ያው በየደረጃ ያለ መብራት ኃይል ጋር መነጋገር ነው። ትልቁ ዘላቂውና አስተማማኙ መፍትሄ ሰብስቴሽን ነው። ለክልሉ መንግስት እውቅና መስጠት እፈልጋለሁ። ትልቅ ምስጋና አለኝ። በአሁኑ ሰዓት በርካታ አካባቢዎች ሰብስቴሽን ይጠይቃሉ። እንጅባራ ወይም አዊ ብሔረሰብ አስተዳደርና አካባቢው ካለው የመልማት ፍላጎትና እድገት አኳያ አንዱ ተግዳሮት የመብራት አቅርቦት ችግር መሆኑን ተረድቶ የፌዴራል መንግስት ጋር ተነጋግሮ አሁን አንዳንድ ስራዎች እየተሰሩ ነው፣ ወደ ስራ የተገባበት አግባብ ነው ያለው። ሀገርን በህብረት ከማልማት ጎን ለጎን ዘላቂ ሰላምን ለማረጋገጥ ሁሉም ዜጎች የበኩላቸውን ድርሻ መወጣት እንደሚገባቸውም ተመላክቷል።